የአማራ ፋኖ ለአማራ ዘባስ ደሳች በስርዓት ይዞ መምጣቱን አሳወቀም። ይህን ተከትሎም ዘመቻ አንድነት በመላው አማራ መታወጁ ተነግሯል። የአማራ ሕዝብ የገጠመውን መንግስት መሪ የዘር ጭፍጨፋ ለማስቆም የህልውና ትግል ከጀመረ 20 ወራትን አስቆጥሯል። በዚህ የህልውና ትግል ታዲያ በርካታ መርቂ ውጤቶችና ከፍተኛ መሻሻልን ያሳየ ሲሆን ዛሬ ደግሞ የሁሉም የአማራ ግዛቶች ላይ ተመሳሳይ ጥቃት በአንድነት መከፈት ተነግሯል። የትውልዳችን የተከበራችሁ የአዲስ ሚዲያ ቤተሰቦች የዛሬውን የአንድነት ጉዞ በተመለከተ የአንድነት ድል በተመለከተ ከሁሉም የፋኖ አመራሮች ጋር ከአራቱም ቀጥ የሚገኘው የፋኖ አመራሮች ጋር ቆይታ አድርገናል። እስከ መጨረሻ አብራችሁን ቆዩ። አብራችሁ ቆዩ። ደግሞ ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሀሳብ አስተያየት መስጠት እንዳይረሳ፣ በቀጥታ ወደ መረጃዎቹ አለፍኩ። ዛሬ መጋቢት 10 ቀን 2017 ዓ.ም ዘመቻ አንድነት በሚል በመላው አማራ የተደረገ ባለው ጥላትን የመደምሰስ የጋራ ዘመቻ በአማራ ፋኖ አንድነት በጎንደር በአማራ ፋኖ በሸዋ በአማራ ፋኖ በወሎ ቤት አማራና በአማራ ፋኖ በጎጃም በተደረገው ከባድ ማጥቃት በጥላት ላይ ከመቸም ጊዜ በላይ ጠንካራ ሰዋዊና ቁሳዊ ኪሳራ ማድረስ መቻሉን ቃል አቀባዮች ገልጸዋል በጎንደር ቀጠና የተደረጉ ወጊያዎችን በሚመለከት ደግሞ ከአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ አረበኛ ዮሐንስ ንጉሱ ከጣቢያችን ጋር ቆይታ

አመሰግናለሁ። ሞገሴ የአማራ ፋኖ አንድነት በጎንደር የሕዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ነኝ። በዘመቻ አንድነት ዛሬ በተጀመረው የዘመቻ አንድነት የአማራ ግዛቶች ሁሉ ያሳተፈ የዘመቻ አንድነት እየተካሄደ እንደሆነ ይታወቃል። በጎንደር የአማራ ፋኖ አንድነት በጎንደር በሚንቀሳቀስበት የጎንደር ከፍላ ሀገር ቀጠና ውስጥ በርካታ ወደ ውጊያዎችን በደቡባዊ በማዕከላዊና በ ሰሜን ምዕራባዊ አቅጣጫ የጎንደር ቀጠናዎች በአመዛኙ አውደ ውጊያዎች ይናደርገናል። በርካታ አውደ ውጊያዎችን ለዘጠኝ ሰዓት የተደረጉ አውደውጊያዎች በከፍተኛ ድል ያስመዘገቡ ከሶስት መቶ በላይ የጠላት ሀይል የተደመሰሰበት ሙትና ቁስለኛን ጨምሮ በርካቶች ደግሞ ከጨዋታ ውጪ የሆኑበትና በጅ የተማረኩበት አውደውጊያ አድርገን ድሎች መጎናጸፍ ችለናል። ድሎችን አግኝተናል። በሌላ በኩል ከሁለት መቶ በላይ የቡድንና የነፍሶ ከፍ የጦር መሳሪያዎችን፣ ቦምቦችን፣ ተተኳሽ ጥይቶችን፣ ሬዲዮኖችና ሌሎች ቁሳቁሶ ወታደራዊ ቁሳቁሶችን ከጠላት እጅ የማረክንበት አውደውጊያ አድርገናል። በአንዳንድ ቦታዎች ወረዳዎችን መልሰን ተቆጣጥረናል። መተላለፊያ መስመሮችን በሙሉ እንዲዘጉና እንድንቆጣጠር የጠላትን እንቅስቃሴ የሚገድብ እንቅስቃሴዎችን ወታደራዊ ቴክኒኮችን ተጠቅመን ድሎች እየተጎናጸፍን የምንገኘው አማራ ፋኖ አንድነት በጎንደር ስር ያሉ ብርጌዶችና ክፍለ ጦሮችን በከፊል ተጠቅመን አውደውጊያ እያደረግን የምንገኝ ሲሆን ይህ አውደውጊያ ዓላማው የአማራ ፋኖ አንድነትን ማምጣት ማስተሳሰር፣ የአማራን አንድነት ማምጣትና እንዲሁም የትግሉና የትግሉ ቤተሰቦችን አጠቃላይ ወደ አንድነት የሚመጣበት ሁኔታ ማመቻቸት ሲሆን አንድ ስንሆን የምናመጣውን ውጤት ለማሳየት እነዚህ መጠነ ሰፊ አውደውጊያዎችን ማድረግ አስፈላጊ ሆኖ በመገኘቱ ይህን አውደውጊያ በአብዛኛው እየፈጸምን ውጤት እየተጎናጸፍን የምንገኘው ያ አማራ ፋኖ አንድነት በጎንደር ከሌሎች ግዛቶች መዋቅሮች ጋር በመጣመር የሚያደርገው የዘመቻ አንድነት ኦፕሬሽን ላልተወሰነ ጊዜ ተጠናክሮ የሚቀጥል ይሆናል። ከወዲሁ ላለፉት ዘጠኝ ሰዓት ያገኘናቸው በዘጠኝ ሰዓት ውስጥ ያስመዘገብናቸው ወታደራዊ ድሎች ግን በአንድነት ተጠናክረን ብንታገል በአጭር ጊዜ ነፃ የምንወጣበት ድል እንዳለ በተግባር የገመገብንበት ሁኔታ ነው ያለውና። ጠላት የሚይዘው የሚጨብጠውን ያሳጣ ወደ ውጊያ ተከፍቶበታል። በሁሉም አቅጣጫዎች የተከፈተበት ስለሆነ ጠላት እንግዲህ ሙሉ በሙሉ እንዲደመሰስ እንዲሁም እንዲማረክና አፈግፍገው እንዲሸሽ ያስገደዱትን የኃይል እና የአንድነት አማራጮችን መሬት ላይ ተግባራዊ አድርገን አሳይተናል። መሬት ላይ ያሳየነውን የአንድነት አቋም አጠናክረን መላ አማራ በአንድ ቋትና በአንድ አደረጃጀት በአንድነት ውስጥ በመከባበር ውስጥ መግባትና መታገል ይጠበቅበታልና፣ በዚህ አጋጣሚ ይሄ በዚህ የአንድነት ዘመቻ ጥሪ ውስጥ ተሳታፊው ናችሁ፣ በምችሉት አስተዋጽኦ የምታበረክቱ የአንድነቱ አካል ናችሁና ምስጋና እናቀርባለን። ሌሎችም ያልተሳተፉ ካሉ በአንድነቱ አካል ሆነው እንዲቀጥሉ በዚህ አጋጣሚ ጥሪያችን እናስተላልፋለን። ሞገሴ በተመሳሳይ በሁሉም የአማራ ግዛቶች ቀጥሎ በኋላው ትንቅንቅ የአማራ ፋኖ በጎጃም በ35 ግንባሮች ውጊያዎች ማድረጉና መርቂድን ማስመዝገቡን በህዝብ ግንኙነቱ ማርሸጻዊ በኩል ገልጿል። አመሰግናለሁ ሞገሴ። እንግዲህ ዘመቻ አንድነት በሚል በመላው አማራ የሚገኝ የፋኖ አደረጃጀት በተመሳሳይ ሰዓትና በተመሳሳይ ዕለት በአብይ አህመድ ወራሪ ኃይል ላይ ጥቃት ለመሰንዘር በታቀደው እቅድ መሰረት በተሰጠ ወታደራዊ ትእዛዝ መሰረት እንግዲህ የአማራ ፋኖ ሁሉም አደረጃጀቶች በጋራ ጥምረት በመፍጠር በአብይ አህመድ ወራሪ ኃይል ላይ ጥቃት ፈጽመዋል። ከጠዋት 11 ሰዓት ገደማ የጀመረው ውጊያ እስከ ምሽት ድረስ የቀጠለ ሲሆን እስከ 6 ሰዓት ድረስ በነበረው አውደ ውጊያ የደረሰን ሪፖርት እንደሚያመለክተው ከሆነ የአማራ ፋኖ በጎጃም ብቻ ከአንድ ሺ በላይ በሚሆን የጠላት ኃይል ላይ ድምሰሳ በመስራት ሙትና ቁስለኛ አድርጓል ማለት ነው። ሰባ አምስት የሚጠጋ ክላሽንኮቭ መሳሪያ አራት ብሬን እና አንድ ስናይፐር ማርኳል ሰባት ሺ ስድስት መቶ ተተኳሽ ተማርኳል አርባ ስምንት የወገብ ትጥቅ ማርኳል መስመራዊ መኮንኖችን ደምስሷል የሚኒሻ ኃላፊዎችንና ካቢኔዎችን ደምስሷል ያልተያዙ በጠላት ተይዘው የነበሩ ካምፖችን እንደዚሁ ከጠላት ነፃ በማድረግ ተበትኖ የነበረን የመከላከያ ኃይል በኃይል ወደ ከተሞች ሳይፈልግ እንዲገባ ማድረግ ተችሏል ካምፖችን ማውደም ተችሏል ሎጂስቲኩን መያዝና መቆጣጠር ተችሏል ቦታዎችን ማስለቀቅ ተችሏል ማለት ነው። ጠቅላላ አውደ ውጊያውን ስንመለከት የአማራ ፋኖ በጎጃም ብቻ በዘመቻ አንድነት ስም 35 ቦታዎች ላይ ተኩስ በመክፈት በጠላት ላይ ከፍተኛ የሆነ የቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። በአጠቃላይ በ35 አውደ ውጊያዎች በተደረጉ ፍልሚያዎች ማለት ነው እንግዲህ ከአንድ ሺህ በላይ የጠላት ኃይል ላይ ድምሰሳ ተሰርቷል። በዚህም ጠላት አይቶት ሰምቶት በማያውቅ ሁኔታ የደረሰበትን ኪሳራ መቋቋም አቅጦት ተጨማሪ ኃይል ከአዲስ አበባና ከሌሎች የሀገሪቱ አካባቢዎች ያስቀመጠውን ኃይል በአንቶኖቭ ወደ ባህር ዳርና ጎንደር፣ ኮምቦልቻና ላሊበላ ለማመላለስ የተገደደበት ሁኔታ ነው ያለው። እንደምታስካውሰው አብይ አህመድ ከሰሞኑ ባህር ዳር ከተማ ላይ ሳይክል እየነዳ ታይቶ ነበረ። አብይ አህመድ ባህር ዳር ላይ ለመታየት ከአንድ ወር በላይ ጠንካራ ወታደራዊና የደህንነት ዝግጅት ሲያደርግ ከርሞ ምናልባት ባህር ዳር ለመታየትን ናሳ ዚያ ህዋ ደርሶ ከመመለስ በላይ የናሳ ሳይንቲስቶች ወደ ህዋ ከሚያደርጉት ጉዞ በላይ ተዘጋጅቶ ነው ባህር ዳር ደርሶ የተመለሰው። እና እነ ዳንኤል ክብረት የታለፋን ነው እኛ ባህር ዳር ላይ ነን ሲሉ ነበረ። በዚህ አጋጣሚ አንድ ነገር ያስታወሰኝ ምንድን ነው? በኳታሩ የዓለም ዋንጫ ጊዜ ሳውዲ አረቢያ እና አርጀንቲና ሲጫወቱ ሳውዲ አረቢያ አራት ላንድ ይመስለኛል አርጀንቲናን ታሸንፋታለች። እና አንድ የሳውዲ ደጋፊ ከስቴዲየም ወጥቶ ዌሪዝ ሜሲ እያለ የኳታርን ከተማ ሲያጥለቀልቅ ነበረ በፉከራና በሽለላ። እና ሜሲ በወቅቱ ለሚዲያዎች በሰጠው ምላሽ የዋንጫው ዕለት እንገናኝ በሉት ነበር ያለ። ፋይናሊ ግን ሳውዲ አረቢያ ወዲያውኑ በዝረራ ተሸንፋ ከዓለም ዋንጫ ውጭ ሲሆን ስትሆን አርጀንቲና የዋንጫ ባለቤቱና ሜሲ በዓለም አደባባይ እየተሸለመበትን ዘመን እናስታውሳለን እና። ከሶስትና ከአራት ቀን በፊት ፋኖ የታለ እያለ ባህር ዳር ሲሸል የነበረው ዳንኤል ክብረትና አብይ አህመድ ዛሬ በ35 ወደ ውጊያዎች ብቻ የአማራ ፋኖ በጎጃም ባደረሰው መብረቃዊ ጥቃት አጠቃላይ ሙትና ቁስለኛ ካረግነው ከ1 ሺህ በላይ ሰራዊት ጨምሮ የማረክነው ተተኳሽና የቡድንና የነፍስ ወከፍ መሳሪያ የአብይ አህመድን ሰራዊት አከርካሪ የሰበረ ዳግም እንዳይጠገን ያደረገ ስለሆነ፣ በፖለቲካው ረገድ ደግሞ የፋኖ አንድነት የማይቀርና አሸናፊ መሆኑን ያረጋገጥንበት በአራቱም ክፍለ ሀገር የሚገኝ የፋኗ አደረጃጀት ወደ አንድ መዋቅርና ድርጅታዊ አሰራር መጥቶ መሪና ተመሪ ኑሮት የአብይን አምባገነን ገዳይ ስርዓት ለመጨረሻ ጊዜ ከኢትዮጵያ ሰማይ ስር ጠራርጎ የሚያባርርበትን ፕሮግራም የቀየሰ መሆኑን በተግባር ያሳየንበት ትግል ነው ዛሬ። ስለዚህ እስከ ስድስት ሰዓት በነበረው ውጊያ ከአንድ ሺህ በላይ ሰራዊት ደምስሰናል። መሳሪያ የነፍስ ወከፍና የቡድን መሳሪያ ተተኳሽ አግኝተናል። መስመራዊ መኮንኖችን ደምስተናል። ዘመቻ አንድነት ይቀጥላል። ይሄ ሆነው ያለው ሁኔታ ሞገሴ አመሰግናለሁ። ዛሬ በታወጀው የአንድነት ዘመቻ ለረጅም ጊዜ ባልተቋረጠ ወጊያ ላይ ሰነበተ የአማራ ፋኖ በወሎ ቤት አማራም ድሎች መገናጸፉን አስታውቋል። አመሰግናለሁ ሞገሴ። ፋኖ አበበ ፈንታው እባላለሁኝ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ እንደ ጠቀስከው በመላው አማራ በአራቱም ጠቅላይ ግዛቶች ዘመቻ አንድነት በሚል ስያሜ ሁለንተናዊ የሆነ ተጋድሎ እያደረግን እንገኛለን። ዓላማ አለው ግብ አለው። ከዛ አንጻር እንግዲህ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃምና የአማራፋኖ በጎንደር አንድነት አጠቃላይ ሰብሳቢዎቹ፣ ወታደራዊ አዛዦቹ፣ የፖለቲካ ኃላፊዎቹ፣ የህዝብ ግንኙነቶቹ ዘመቻ መምሪያዎቹ አጠቃላይ እየተገናኘን የከረምንበት ሁኔታ አለ። ይሄ ማለት ራሱ አንድነት ነው፣ በጋራ እንሰራለን እንደማለት ይቆጠራል። የአንድነቱን የድርጅት ስያሜ እና አጠቃላይ የአመራሩን ይፋ ማድረግ ነው የቀረው ማለት ነው። በሌላ አገላለጽ ይሄ እስከ ዛሬ የነበረ ነው። አሁን ደግሞ ሌሎች ቃሪ መዋቅራዊ ክፍሎችንም በአራቱም ጠቅላይ ግዛት ያሉ አመራሮች እየተገናኙ እየሰሩ ያሉበት ሁኔታ አለ። አሁን ደግሞ ይሄ አድጎ በጋራ ዘመቻ የማድረግ የዚህ ዘመቻ ዕቅድም ደግሞ ዘመቻ አንድነት የተባለው በቀጣይ የአማራ ፋኖ የህልውና ተጋድሎ ወታደራዊን ፖለቲካዊ ማዕከላዊነቱን ጠብቆ የጋራ አመራር ፈጥሮ የሚታገልበትን ሁኔታ ለመፍጠር ትልቅ ማሳያ ነው። ህዝባችንን በዚህ ማስደሰት አለብን የለፋበትን። ከጎናችን ሆኖ በርካታ የግፍ ጽዋ የቀመሰበትን። ስለዚህ ለህዝባችንም ተስፋ ነው፣ ለዓለም አቀፉ ማህበረሰብም ፋኖ ወደ አንድነት መምጣት አለበት ለሚለውም ማሳያ ነው። እና ግቦች አሉት። የመጨረሻ ግቡ ምንድነው? የአማራ ፋኖን ወደ አንድ ማምጣት አንድ መሪ ድርጅት መፍጠር ነው። ከዚያ አንፃር አንዱ በአውዶ ውጌ አብሮ መስራት ነው። እና እንግዲህ ዛሬ መጋቢት 10 2017 ዓ.ም ዘመቻ አንድነትን አውጀናል። በርካታ ድሎች እየተመዘገቡበት ነው በአራቱም ጠቅላይ ግዛት። እንደኛም እንደ አማራ ፋኖ በሁሉ ቤት አማራ በርካታ ተጋድሎዎች አሉ። በዝርዝር የምንመጣበት ይሆናል ወደፊት። ከዛ በዘለለ እንግዲህ በቀጣይ ምን ይጠበቃል? አንድነቱ ዋናውና ትልቁ ግባችን ነው። ከዛ በዘለለ ደግሞ ጠላት ባለፉት ሁለት ዓመታት በጣም በርካታ ጥቃቶች ደርሰውበታል። ከፋኖ በርካታ የአማራ ክልል አካባቢዎችን በፋኖ ቁጥጥር ስር አድርገናል። ከተሞች ከሶስት እስከ አምስት ኪሎ ሜትር የወረዳና የዞን ከተሞች በፋኖ ከበባ ውስጥ ሆነው ጥቁር አስፓልትና ከተሞች ላይ ተወስኖ ያለበት ሁኔታ ነው ያለው። ጠላት በጣም ወሳኝ ወሳኝ የሚባሉ የጥቁር አስፓልትና ኮሪደር የሆኑ መስመሮችን በፋኖ ቁጥጥር ስር እንዳሉ ይታወቃል። ከዚህ ጋር ተያይዞ በጣም የተዳከመ በሽምቅ በደፈጣ በመደበኛ ውጊያም ጭምር የተዳከመ የተሰላቸ ጓዳዊነት የሚባለው እሴት የሌለው የአብይ አህመድ ዙፋን ጠባቂ የብልጽግና ሰራዊት እንደሆነ ይታወቃል። ይህን ሰራዊት ደግሞ የተዳከመውን በቀጣይ ደግሞ የሎጂስቲክ ካምፖችን አጠቃላይ የጦር ቤዞቹን ጥቃት የመፈጸምና በዘላቂነት የሚደመሰስበትን ሁኔታ የአማራን ህዝብ ህልውና ለማረጋገጥ የምናደርገውን ጥረት ወደ መጨረሻው ምዕራፍ የሚወስዱ የታሰቡ ወሳኝ ወሳኝ የሚባሉ ጥቃቶችን አስፈጻሚ የሚባለውን ኃይል የመምታት ጦርነቱን መሪ እንዲያጣ የማድረግ እና ወታደሩ ደግሞ የተሰላቸ ነው። አጀንዳ የለውም፣ አላማ የለውም። ይህንን የተሰላቸና አላማ የሌለው ሰራዊት የመማረክ የመደምሰስ ሙሉ ለሙሉ እረፍት የመንሳትና አጠቃላይ ተሸንፎ እጅ ሰጥቶ የሚወጣበትን ሁኔታ የማመቻቸት ስራ ነው። እነዚህና መሰል ግቦችን ህዝባችን በውስጥም በውጭም ያለው አለም አቀፉ ማህበረሰብም ከዘመቻ አንድነት ይጠብቅ የሚል መልእክት አለኝ። አማራ ፋኖ በወሎ ቤት አማራም እያደረጋቸው ያሉ ተጋድሎዎች ሰሞኑን በርካታ ተጋድሎች እንዳደረገን ይታወቃል። በቅድመ ዘመቻ አንድነት ማለት ነው። አሁንም እያደረግን ወደፊትም ላልተወሰነ ጊዜ ይቀጥላል፣ እናደርጋለን፣ ተጠናክሮ ይቀጥላል። በድል እንደምንገናኝ አንጠራጠርም። አመሰግናለሁ። በተመሳሳይ የአማራ ፋኖ በሸዋ በሁሉም የአማራ ግዛቶች የታወጀውን ዘመቻ በቀጥናቸው የሚገኘውን የአገዛዙ ኃይል ላይ ጥቃት በመክፈት ጉዳት ሲያደርሱና በቀበሌና በወረዳ የሚገኙ የብልጽግና መዋቅርን እያፈራረሱ እንደሚገኝ የአማራ ፋኖ በሸዋ የዝግነት መምሪያ ኃላፊ ፋኖ ዶክተር አብደላ አንድሪስ ገልጿል። እሺ ዘመቻ አንድነት በሚል በአራቱም የአማራ ግዛቶች ታውጇል። ይሄ ዘመቻ ሲታወጅም አራቱ የአማራ ፋኖ አደረጃጀቶች፣ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃምና የአማራ ፋኖ በወሎ በጋራ በመሆን ያወጁት የልዩ በዓይነቱ ለየት ያለ ዘመቻ ነው ማለት ነው። እንግዲህ በዛሬው ዕለት ነው ይሄ ዘመቻ የተጀመረው። በዘመቻውም እንግዲህ በርካታ እንቅስቃሴዎች ተደርገዋል። በጣም የሚያኮራ ነገር ነው። ስለዚህ ይሄ ዘመቻ ብዙ ነገሮችን የሚያሳይ ነው። ከዚህ በፊት የነበረው ወታደራዊ በትብብር፣ ፖለቲካዊ ትብብሮች ሲደረግ ቆይተዋል። ይሄኛው እንግዲህ ለየት የሚያደርገው ወታደራዊ የጋራ ዘመቻ፣ የጋራ እቅድ ወጥቶ እየተከናወነ ያለበት ሁኔታ ነው ያለው። በዛሬው ዕለትም እንግዲህ በበርካታ ቦታዎች እንቅስቃሴዎች እየተደረጉ ነው። ይሄ እንግዲህ ለወደፊት ለሚሰሩ ስራዎች በርካታ ትርጉም ነው ያለው ትልቅ ትርጉም ነው ያለው። በተለይም አገዛዙ ወደ አማራ ክልል ያለ የሌላ ኃይሉን አገብሶ በማስገባት ሕዝባችንን ለማሸማቀቅ እና እንዲሁም ሕልውናውን ለማጥፋት በሚል ቢገባም ነገር ግን በፋኖ ኃይሎች ተመክቶ ቆይቷል። እስከዛሬ የነበረውን የተናጠል አካሄድ የጋራ እቅድ ወጥቶለት በተለይም አደረጃጀቶች የወታደራዊ አዛዦች በጋራ ባቀዱት የወታደራዊ እንቅስቃሴ ተጀምሯል ማለት ነው። በመጀመሪያው ዕለት እንግዲህ በአራቱን ጠቅላይ ግዛቶች እንቅስቃሴዎች አሉ፣ የተገኙ ውጤቶችም አሉ ማለት ነው። በቀጣይም እነዚህ ነገሮች ተጠናክረው ነው የሚቀጥሉት። ምናልባትም ለቀጣይ አንድ የአማራ መሪ ድርጅት ለማውጣትም ትልቅ አንድምታ የሚኖረው ነው የሚሆነው። በቀጣይ የሚገኙ ድሎችን በዝርዝር የምናሳውቅ ነው የሚሆነው። አመሰግናለሁ። የተወደዳችሁን የተከበራችሁ የአዲስ ሚዲያ ቤተሰቦች ለሰዓቱ ብታዳምጧችሁ ብለን ያዝናቸው መረጃዎች ነበሩ። ሞገሴሽ ፈራው ከእናንተ ጋር ቆይታ አድርጌ ነበር። አብራችን ለነበራችሁ ከልብ አመሰግናለሁ። ጤና ያስትልን።